ብሩኬ መኪናውን እያበረረ ሀይሚና ፍጺን ጥሏቸው በረረ ማለት ነው ሲጀመር በእንደዚህ አይነት ነገር መምጣትሽ ሀይሚ ትንሽ ዛሬ አናዶኛል ማለት ነው እና ሰላም ሰላም፣ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ፣ እግዚአብሔር ይመስገን። በድጋሚ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው በመጀመሪያ ተናፍቃችሁን ነበረ፣ በጣም ከምላችሁ በላይ በጣም ናፍቃችሁን ነበረ። ስለመጣችሁልን በጣም ደስ ብሎኛል። ፍጹም፣ ሀይሚም ብሩኬም ተናፍቃችሁ ነበረና ሶስት ቀን ሙሉ ቪዲዮ አልሰራችሁልንም ነበረ። ያው ሀይሚ የለችም ነበረ፣ አንደኛ ሁለተኛ ሲቀጥል ሀይሚ እንኳን ሰላም መጣሽልን እንላለን። ግን ያው ሰላም መምጣቷ ደስ የሚል ነገር ሆኖ በተንኩል የመጣቸው ማለት ነው። እሱንም ቡቡዬን ፍቅረኛዋን ሰርፕራይዝ እንደዚህ ነው እንዳይፈጽ ምን ሰርፕራይዝ ነው? ልዩን አስደንቅጥክ አስለቀስከው እንጂ ማለት ነው እና ያው በፕራንክ ነው ፕራንክ ነው ልታደርግ ያሰበችው ማለት ነው እና በጣም በጣም በጣም የሚገርም ፕራንክ ነው ያደረገው። ይህም በቃ ማለት ባይዘዌ ነገሩ ቀላል ሊሆን ሲያወሩት፣ ምናምን እነሱ ጀስት በኖርማል ምናምን ቀላል አድርግቶ ምናምን ነው ፈጼና ሀይሚ ሲያወሩ የነበረው ማለት። ነገር ግን ብሩክ ጋር ሲሄድ ነው የገኑ የታየው ማለት ነው። ግን እኔ እራሱ ለብሩክ ነው የወገንኩት። አንደኛ እንዴት በሉ እቺ ልጅ አዋሳ ነው የሄደችው። አዋሳ እንደሄደች ያውቃል እንደተመለሰች አያቅ። ግዴታ የሚጠረጥረው ሆናለች ተደርጋለች ብሎ ነው የሚያስበው ማለት ነው ማንም ሰው ማድረግ ያለበትን እንደዚህ የምታደርጉት ሁላችሁ ብትሆን በቃ ስልክ ተደውሎልኝ ነበረ። ሀይሚ ታግታለች፣ ተዘርፋለች፣ ችግር ውስጥ ናት ብሎ ነው ለብሩክ እየነገረ ያለው ማለት ነው። እና እሱ አሁን ብሩክ የሚያስበው ምንድን ነው? እኔ ለእኔ እንዳልጨነቅ ለፍፄ ነገረው። ፍፄ ደግሞ ቀስ ብሎ እንዲነግረው ብሎ ነው የሚያስበው ማለት ነው። አለ አይደለም፣ በባህላችን መርዶ ሲነገር ምናምን ለጎረቤት ተነኩረ ከዛ ጎረቤት አስቀምጦ ምናምን እንደዛ ነገር ነው ማለት ነው። እና ማንኛውም ሰው ማድረግ በማን ስልክ ነው ተደውሎበት ሲባል የሀይሚ ስልክ ሲሞክር ዝግ ነው። እውነት ነው የሚመስለው ማለት ነው። ኦልሬዲ ዝግ ነው ስልኩ አይሰራም። ፕራንኩን ስላሰበች ዘዛቅቷል ስልኩ ከዛ በኋላ በቃ በቢሮ ስልክ የተደወለልኝ በቢሮ ስልክ የተደወለልኝ አሁን ያለችው ፖሊስ ጣቢያ ነው ምናምን አለ ማለት ነው። ግን የብሩክ እናንተ ራሳችሁ ግርም ብላችሁ፣ ብሩክ እማ በጣም ብልህ ነው፣ በጣም አስተዋይ ነው። በቃ ፖሊስ ከተደወለ የፖሊሱን ስልክ ስጠኝ ሲለው የፖሊሱም የቢሮውም ስልክ ዝግ ሆነበት። ብሩኬ ሲደውል ቀጥታ ወደ ቡታጅራ ጋር ያለው ፖሊስ ሄደ። እዛ ሄደን እናመልከት ሲባል ፍፄ ማለት ነው። ግን በምንም ማለት ልትረቱት አልቻለችው። ፍፄ እንደ እሷ ያለችው አዋሳ ቡታጀራ ፖሊሶች ምን ያደርጋሉ ሲሉ ኮንታክት አላቸው ኮንታክት አላቸው ምናምን አለማለት ነው። እና ማለት በጣም ተጨንቋል ከምላችሁ በላይ በጣም በጣም በጣም በጣም ነበር የደነገጠው ማለት ነው። ለምን አንደኛ በቃ ምን ብሎ ያስብ? በቃ ምን ብሎ ያስብ ማለት ነው። በቃ በጣም ነው የሚገርመው። ማለት እንትን ትላለች ኢቭን እንኳን ሲደወልለት ብሩክ የትነ ምናምን ሲባል መኪና ውስጥ ተኝቼ ነበረ። አይ ብራዬ ጭራሽ ብለብለ በለ በለ መኪናዋን መተህ አልጋረ እኮ እኔ እንዴት እንደዛቅ ማለት ነው ተኝቻለሁ ምናምን ሲል ማለት ከዛ በቃ ይሄን ያሰቡት ማለት ከዛ ምን ፍጼ ምን ሰርፕራይዝ ታደርጓለ ልጁን አስደንግጠው። ሃይ ሀይሚን ጥሎ ሄደ እንጂ በመኪና ማለት ነው። ጥሎ ሄደ እንጂ እንዴ ፍጽም ደግሞ የምር በቃ ቱ አክቲንግ ላይ እንዴት ነህ? በጣም ጎበዝ ነህ። ኮስተር ብሎ ምናምን ማለት ነው በቃ ምን ሰላምታው እራሱ ቀስቀስ ብሎ ምናምን ምን ሆነህ ነው ምናምን ይሏል። እባክህ ችግር ተፈጥሯል ሀይሜ እንደዚህ እንደዚህ ወይ ምናምን አለ። ልጁ ሚዜ ሆኖ ወገቡ ልቅልቅ ብሎ ጭፈራው አስክሮት ገና እረፍ እያለ ነው እንዲምጥልቡት ሀይሜ ነፍስሽ አይማርም። የእውነት ግን ምን አደረገሽ ምናምን እንዴ መኪና ደግሞ ሲሄድ ሂድ ይልና ተከተለ ትላለች። አንዳንድ ጊዜ ታስቁኛላችሁ፣ ማለት እውነት። አሁን ብሩክ ፍፄ ሮጦ ነው አሁን ብሩክ ጋር የሚደርሰው በመኪና እና እንዴ እና ግን በጣም ስለመጣሽ ባይዘው ደስ ብሎሻል። ተስማምቶች ነበር የመጣሽው፣ አምሮብሽ ነበር የመጣሹ። ነገር ግን ቡቡይን አናደርሽብን፣ ምን ነው በቃ እኔ ደግሞ በቃ ሲያያት ምናምን በቃ የሆነ ደስ ይሏል ምናምን ብዬ ነበር። እውነት እንደዚህ መኪናውን በቃ በጣም የተናደደው የእውነት ለመናገር ማለት ነው። በቃ በጣም በጣም ኢቭን አላያትም ሁሉ በቃ በጣም ነው የደነገጠው። በቃ የምቀልዱበትን ነገር እወቋል። እውነት ነው የምቀልዱበትን ነገር እወቋል። ሀይሚ ግን ይሄ ፕራንክ ተይ፣ ግን ይሄ በጣም ከባድ በቃ እንዴ ልጇውን ስኳርም ደንግፊትም ቢሆን በዛው ቀጥ ብሎ ቀራኮ። የእውነት የምነግርሽ ማለት እንዴ ምን በቃ የሚመስል ሆኖ በቃ እውነተኛ በቃ አንድ እንትን አንቺ አዋሳ ስለሆነች በቃ ተ በቃ እሱ እንዴ እሱ በቃ ታግተሻል፣ እንደዛ ነገር ነው። አይምሮ ላይ በቃ በጣም ጨነቀው፣ የሚያደርገው ሁላው ጣፋው ማለት ነው። እና ጥሩ አላደረግሽም በይ። አሁን እንደምንም ብለሽ ነገ ይዘሽልን ይቅርታም ብለሽ ምንም ብለሽ አስማምተሽም ቡቡዬ ናት። እኔ ደግሞ በቃ ገና ሀይሚ ተዘረፈች ምናምን ሲል በቃ በጣም ነው የደነገጥኩ ታምኔሉን ሳየው ማለት ነው ከዛ ሳይሽ ቪዲዮን ከፍቼ ሳየው አየውሽ። ከዛ በቃ ይሁን ጸጥ ብለሽ ጀስት ለጨዋታ ምናምን ነገር መስሎ ነበረ ሙሉን ሳይሆኑ የደነገጥኩት ማለት ነው። ቡቡዬ ወይኔ ዛሬ ብሩኬ በጣም ተናዶ ብሻል ሀይሚሻ፣ እንደዚያ አልነበረ መምጣት የነበረብሽ እኔ በቃ በጣም ተነፋፍቃችሁ የመነፋፈቅ ቪዲዮ ተሰሩናላችሁ ብዬ ነበረ። ግን ያው ረስ ጀስት እነሱ ይስማማሉ ችግር የለውም ግን ብሩኬ በጣም ተናዷል። ሀይሚሻ ቅርታ በይ ባይደናደሩ ወዳችኋል።